ሰላም ቤተሰብ፣ ይችን ቪዲዮ አይተን እንመለስ። የሰማኒያ ባሌን በፈሴ ምክንያት ላጣው ነው። አብረንስ ሰላም ፍሎትዬ፣ ከባለቤቴ ጋር በግንኙነት አንድ ዓመት ከተጋባን ደግሞ ስድስት ወር ሆኖናል። በጣም እንዋደዳለን። ለእሱ የተለየ ፍቅር አለኝ፣ እሱም እንደዛው ብዬ አስባለሁ። ዛሬ ግን አሳፋሪ ጉዴ ልነግርሽ ነው የመጣሁት። ባለፈው ሴክስ ስናደርግ ፈሴ አመለጠኝ። በጣም ድምፅ ነበረው። ስሜታችን እልም ብሎ ጠፋ። ጠላትሽ እልም ይበል። መሬት ተከፍታ ብትውጠኝ በምን እድሌ ረሱ። እስከዛሬ አውርቶኝ አያውቅም፣ ዘጋኝ። ሳሎ ሶፋ ላይ ነው አዳሩ። ምን ይሻለኛል? ጠላኝ፣ ተጸየፈኝ። ሌላ ጋር እንዳይሄድ ምን ላድርግ? በእናትሽ እርጅኝ። የሞቀት ዳሬን ላጣው ነው። ጉድፈላ እንዳይፈታት የሰጋሽ ነው የሚመስለውና በጣም ነው እኔ ያሳዘነች ባይዘወይ ማለት ነው። ፍቅር ነፃነት አይደለም እንዴ? ይበላል ይጠጣል፣ ከዛ ፈስም ይኖራል ይጸዳዳልም። ብዙ ነገሮች አይደለም። ሶ የምታገቡት ሰው ከነዚህ ነገሮች ውጪ ነው የሚመስላችሁ? የሆነ ሮቦት ነው የሚመስላችሁ? አንዳንድ ሰዎች አንደርስታንድ እኮ አንዳንድ አስተዳደጋችን፣ ምናልባት ይሄ ሰው ያደገው ስትሪክት በሆነ ቤተሰብ ውስጥ ማለት። አንዳንድ ቤተሰብ እኮ እኔ ይገርመኛል። የሆነ ናቹራል የሆነ ተፈጥሯዊ የሆነ ፍላጎት ልጆች የሌላቸው ማክሳት አይቻልም፣ ይል ዘበል ከዚህ ምናምን ይባላል። እሺ በሰው ፊት አንደርስታንድ ቴብል ማነር ይባላል። የጠረጴዛ ምንድን ነው የምግብ የማዕድ ህግ አለው። ግን ቤታቸው ውስጥ ሆነው እንኳ በነፃነት መሆን የማይችሉበት ሲትዌሽን አለ። እንዴት? ለምን? ታገሳለ ሲፈሳ ድብልድብ ውስጥ የሚገባ የሚገርፍ ምናልባት ይሄ ሰውዬ በእንደዛ አይነት ባክግራውንድ ያደገ ይመስለኛል። ከዛ ሚስት ካገባ በኋላ ደግሞ የረሳው ነገር ሚስትየው ሰው ናት። ኢማጅን አስባ አይደለም ኢቨን ታስቦ እራሱ እኮ ሰው ሊቀላለድ ይችላል። ከባል ጋር ከሚስት ጋር ግን አስባ ላልሆነው እንዲህ እስክትሳቀቅ ድረስ አልጋ ትቶ ሶፋ ላይ መተኛት መጀመር ማለት የአንዳንድ ሰዎች አረዳድ በጣም ነው የሚገርመኝ። ይሄ ባይዘው በጣም አደገኛ ነገር ነው። በፍቅር ውስጥ ነፃነት ከሌለ፣ ነፃነት ስላችሁ ይሄ ልጓም የሌለው ሳይሆን ያ ሰው ራሱን እንዲሆን ካልፈቀዳችሁለት፣ እንዲሳሳት ካልፈቀዳችሁለት ምኑ ጋ ነው ፍቅሩ? እቺ ልጅ አሁን በጣም ተሸማቃለች። ሰው አይደለም ይሄ? ሌላ ነገር እኮ ብዙ ያደርጋል አይደለም። በግንኙነት ወቅትም ይሁን በኖርማል ያደለው እንደውም እንደ ጨዋታ መፍጠሪያም ሊያደረገው ይችላል ጋዝ ወጣ ምናምን ተብሎ ጋዝ ምላችሁ አንዳንድ ሰው ረ እንደዚህ ይባላል እን ፕሮፌሽናል አይደለሽ እን እንዴት ፈስታ ያለ ስለምትልነውና እኔ ኖርማሊ ልክ አይደለም ብዬ ስለም ማለት ቃላቱ ኢስ ኦኬ በእንግሊዝኛ ሲነገር ኖርማል በአማርኛ ሲወራ ነውር የሚባልበትን ጉዳይ ራሱ አንዳንዴ ይገርመኛል። ኤኒወይ ፍቅር ነፃ ካላደረገ ቆም ብለን ማሰብ አለብን። እኔ እንደውም የምነግራችሁ አሁን ይቺ ልጅ ትዳር ውስጥ ስለገባች ነው። ከትዳር ውጭ ያላችሁ ሴቶችም ሆነ ወንዶች ነፃ የማታደርጋችሁ ከሆነ ወንዶች፣ ሴቷም ነፃ የማያደርግሽ ከሆነ ባልሽ፣ እራስሽ መሆን ካልቻልሽ፣ ለእያንዳንዱ ንግግርሽ፣ ለእያንዳንዱ አረማመድሽ፣ ለእያንዳንዱ አለባበስሽ ተጠንቅቀሽ ይደብረው ይሆን ይከፋው ይሆን እንደዚህ ይሆን የምትይ ከሆነ ቆም ብለሽ አስቢ። ምናልባት የገባሽበት ሪሌሽንሽፕ ቶክሲክ መርዛማ ወይም ጤናማ ለሆነ ፍቅር ባይዘው፣ ያስጨንቃል፣ ያፍናል እራሳችሁን እንድታጡ ነው የሚያደርገው። አሁን ይሄንን አስቡት። ፍቅር ውስጥ ናቸው፣ ትዳር መስርተዋል፣ ወራት አስቆጥረዋል። ሴክስ እያደረጉ ነበር፣ ወሲብ እየፈጸሙ እያለ አመለጣት፣ ለቀቀችው። አሁን ይሄን እሱን ለመጉዳት ያስበው ከምን ጋር ሪሌት ያደርገው እሱ ነው የሚያውቀው ግን በዚህ መጠን የሚያናድድ ነገር ነው ወይ? ይቺ ልጅ አንድ ቀን እንደው በሽታ አጋጥሟት የሆነ ነገር ብትሆን? በቃ እሱ ምናልባት እየፈለገው የሆነ ስብስብ ያለች ነው ስክን ያለች በቃ አለባበሷ ሁሉ ነገሯ ስጠጣ ምናምን ውሃ የማይንጠባጠብባት ልብሷ ላይ ወጥ ምናምን የማይነካት ጥፍሯ ምናምን ምግብ የማይታይበት በቃ አንዳንድ ሰው አለ አይደል፣ ህግጋቱ እንዲህ ፍሬም ውስጥ ያስገባቸዋልና በቃ አልተረማመዷ ምናምን እንደ ትሮፊ ዋይፍ የሚይዟቸው አለ። ባይ ዘ ወይ ብዙ ሰዎች ለራሳቸው ሉክ ለራሳቸው ገጽታ ግንባታ ነው አንዳንድ ሴትን ወደ ህይወታቸው የሚያስገቡት የሚጠብሱት እንደዛ ነው። ሆነች ቆንጅየዋን፣ የተሰተረችዋን በቃ አለባበሷ፣ ረማመዷ፣ ሁሉ ነገር የተጠናውን እሷን ይፈልጓታል። ግን ኢንቲሜት ሆነው ነው በጣም አታችመንት ኖሯቸው ነው ፈልጓት ነው አይደለም? ለገጽታ ግንባታቸው ጓደኞቻቸው ፊት ለማቅረብ የእሱ ሚስት እኮ አቤት ጥንቃቄ፣ አቤት አለባበስ፣ አቤት ንግግሯ፣ አቤት እንትኗ እንዲባልላቸው ነው። በእሷ ውስጥ የራሳቸውን ስታተስ ነው የሚያስጠብቁት። ሰው ሄ ሰውዬ ምን አይነት እንግዲህ ፒክቸር አስቦ እንደገባ ትዳር ውስጥ አላቅ ትዳር ውስጥ ሽንት ቤት አይገባም እንዴ? ባልየው ጭራሽ አይጸዳዳ? ሚስትየውም በሽታ ውስጥ ስንሆን ስንታመም ብዙ እኮ አግሊ ነገር ይመጣል እኮ። እኔ እኮ የወለድኩ ጊዜ እኮ እንዴት በቃ ምን ልበላችሁ፣ እንዴት እንደተዝረከረኩ እኮ። ተፈጥሮ ነው። የወለድን ጊዜ ታውቃላችሁ እናቶች እኔ ባሌ ነው ብዙ ነገር ያደረገልኝ። የወለድኩ ጊዜ ይህን እናት አደለች፣ ባሌ ያጸዳኝ፣ ያነሳኝ፣ ብዙ የሚያስጠላ ነገሬን ያጠበልኝ፣ ትውከቴን እንትን ያለልኝ እሱ ነው። ወይ ታስመልሻለሽ እንደ ወይ እንደዚህም አለ እንደ ብሎ ያኩርፍ ትቶኝ ሂድ ስኔቸር እኮ አንዳንዴ ተፈጥሮን እንረሳዋለን። አዚፍኛ በቃ ስክን ጥንቅቅ ምናምን ስትር ያለን አድርገን ነው የምናስበው። ኢብን አወጣጣችን ከማህፀን እራሱ በደም ተለውሰን አይደለ እንደ ኢብን በሲኤስ እንኳን ቢሆን ልጅ የሚወጣው ደም ነካክቶት አይደለ እንደ ንጹህ የሚባል ነገር አለ እንዴ? ተፈጥሯችን ላይ ይታወቃል እኮ በላብ የሚወጣው፣ በሽንት የሚወጣው፣ በሰገራ የሚወጣው አም ሶሪ ይሄንን ቃላት እንግዲህ እየተናገርኩ ስለሆነ ግን እውነታ ይሄንን ነው። ታዲያ ተፈጥሯችን ለምንድን ነው እነዛ ሰዎች ሁሉ ነገር በቃ ምንም የማይሸኑ የማይጸዳዱ ነው የምናረጋቸው። እና ይቺ እህት ምን ያህል ሳይኮሎጂዋ እንደተጎዳ አሰብኩት። ኢማጅን ብትታመምማ የሰውዬ ብሎ ሊሄድ ነው ማለት እ ባንታመም እራሱ ተፈጥሯችንን እናውቀዋለን። ሁሉ ነገር የሚያምር ሁሉ ነገር በቃ የተስተካከለ ነው እንዴ? ሰው የአንዳንድ ሰዎች ፍቅርን እንዴት እንደምታዩት ማፈን ነው የሚመስላችሁ፣ በራሳችሁ ሕግጋት እና በራሳችሁ መስመር ሰው ካልሄደ የምታስጨኑ ደግሞ ነው የገረመኝ። አንድ አመት በእንትን አደለ በሪሌሽንሽ ወራት ውስጥ ደግሞ በትዳር ገና ከአሁኑ በወራት ውስጥ እንደዚህ የሆነ ይችልሽ እኮ ሽንት ቤት ገብታ ራሱ ጠባብ ትንሽ ፑፕ ስታደርግ ስትጸዳዳ ድምፅ ከሰማ ትታትሌ ነው

አየር ኤክስፔል የሚያደርገው ሰውነታችን በፈስ ነው ይወጣል። እና እንደዚህ አይነት ባሎች እንደዚህ አይነት ሚስቶች ካላችሁ እንዴት እንደዚህ ታረጋለህ? የሆነ እኔ ይደብረኛል ምናምን አንቺ እንደዚያ የለሽም። ፍቅር ነፃ ማድረግ ካልቻለ እንድንተነፍስ ካላደረገ ሳፎኬት የሚያደርግ ከሆነ ይሄ ፍቅር ሳይሆን ፕሪዝን ጄል ባሉት በቃ እስር ቤት ወህኒ እና ለስቸይክ እስኪ የራሳችንን ሪሌሽንሽፖች እኔ አይኖ ማነር ያስፈልጋል። እኔ ባይዘወ ዲስፕሊን እና ማነር ስርዓት ምናምን አያስፈልግም እያልኩኝ አይደለም። በቃ አግባብ ይኖረዋል። ለምሳሌ ሰው ፊት ሆን ብሎ አንዳንዱ ለመቀለድ እንደዛ ቢያደረግ በሰው ፊት ቢፈሳ ይሄ ብልግና ነው። እኔ አሁን ልጄ እንደዛ ቢያደረግ ጥቋ አደርገዋለሁ። በሶፊት ባይሆንም ብቻ ኮሬክት በማድረግበት መንገድ ኮሬክት አድርጓል። ሆን ብሎ ከሆነ ነው የሚላሉ ሆን ብሎ ሆን ብሎ ካልሆነ፣ አሁን እኔ ስለ እሱ ሳይሆን እያወሩ ያለት እንደዚህ አይነት ኬዝ እንግዲህ ግንኙነት ላይ ናቸው፣ ሴክስ ላይ ናቸው። አየር የመግባት ነገር አለ። ዩኖ በተለያየ ከሆነ ደግሞ አቅጣጫ አየር የመግባት ቴንደንሲ ሰፊ ነው። ሶ እንደዚህ ስላደረገች አልጋ መቀየር ውይ ገና ደግሞ ረጅም ጉዞ አለ። ትዳር ላይ በጣም ብዙ አይነት ነገር ነው። በዚች ሶፋ መተኛት ከጀመረ ከዛ በኋላ ደግሞ። ስለዚህ የምልላችሁ ነው ኤክስፔክቴሽናችሁን አውርዱት። አንዳንድ ሰዎች የሆነ የምታገቡት የፈለገው ብታምር የፈለገው በቃ ውብ ሁሉ ነገሯ ስትር ያለ ቢሆን የምታገባት ሴት ሰው ናት። የፈለገ ቢያምር የፈለገ ድምፁ ቢጎረን ስቲል ሰው ነው። ሰው ደግሞ ይበላል፣ ይጠጣል፣ ፈስም አለ መጸዳዳትም አለ መሽን አለ። አለፍ ሲል ደግሞ ታሞ ብዙ ነገሮች ብዙ ነገሮች ነው ሰው ልጅ ባይዘወይ በሽታ የያዘው ደግሞ። ፍቅር ውስጥ ግን እንደዛ አይደለም። ፍቅር ውስጥ መራራት ነው ትዝ የሚላችሁ እንጂ እህ ምናምን የምትሉት አይደለም፣ የምትጸየፉት አይደለም። እንደውም ሰፊ ልብ ስለሚኖራችሁ ምንም አይነት ሉክ ይኖራል ነገር ውስጥቱን መራራት በሰፊ ልብ ስለምታዩ ያ ነገር አይታያችሁ። ሶ እባካችሁ ምናልባት የፍቅር ትርጉም ያልገባችሁ ሰዎች ፍቅር ነፃነት ነው። ፍቅር ያ ሰው እራሱን እንዲሆን መፍቀድ ነው። ፍቅር ያ ሰው እንዲተነፍስ ማድረግ ነው። ፍቅር ኮንፈርት ዞን ነው። ፍቅር ሴፍ ሄቨን ነው። ከሌላው ቦታ በተለየ እዛ ሰው ጋር ስትመጡ ውይ ትላላችሁ፣ እራሳችሁን ትሆናላችሁ። ላለባበሳችሁ አትጨነቁም፣ ለንግግራችሁ አትጨነቁም። ተሳሳትኩ ብላችሁ አትሳቀቁም። አምና ሰንግ ላቭ ኢዝ ፐርፌክት እያልኩ አይደለም። ፍቅር ፐርፌክት አይደለም። ምክንያቱም ፍቅር በሁለት ኢምፐርፌክት በሆኑ ሰዎች መካከል የሚፈጠር ስሜት ነው። ግን ደግሞ ያድጋል። ምናልባት የሆነች እንከን ይኖራል። አሁን ይሄን ሁሉ ስ እንደ የኔ ባል እንደዚህ ያደርጋል እንደ የኔ ሚስት ልትሉ ችላላችሁ። ኦፍኮርስ ሁላችንም የሆነች የሆነች እንከን አለችበት፣ ግን መስተካከል ይችላል። ፍቅር ጤናማ ስለሆነ ሄልዚ ስለሆነ ያድጋል። ስታግናንት የሆነ የማያድግ ትናንትና የሚያፈነ ዛሬም የሚያፍን ነገም የሚያፍን ፍቅር ራሳችሁን እንዳትሆኑ የሚይዝ ከሆነ ግን ዳስ ናት ሄልዚ ላቭ ያ ጤናማ ፍቅር አይደለም፣ ቶክሲክ ነው። እንደዚህ አይነት ሁኔታ ውስጥ ያላችሁ የሆነ ካስተዳደጋችሁ ከምናችሁ በዲሲፕሊን እና በሕግጋት እና አራት መሪዎች አምስት መሪዎች እየተባላችሁ ያደጋችሁ ካላችሁ ምናልባት በንግግራችሁ፣ ባለባበሳችሁ፣ ባመጋገባችሁ በጣም ስትሪክት ከሆነ ሀውስ ሆልድ የመጣችሁ ሰዎች እንደዚህ አይነት ባህሪ ሊታይባችሁ ይችላል። ለፍቅር አጋራችሁ ግን አስተካክሉ። እናንተ ላይ ነፃ መሆን ካልቻለች፣ አንቺ ላይ ራሱን መሆን ካልቻለ፣ ያሰበውን መተንፈስ ካልቻለ የት ሂድ ይፈንዳ። እና ይህንን ነው ማለት የምፈልገው እንዳጠቃላይ ስነግራችሁ ፍቅር ነፃነት ነው። እና እንደዚህ አይነት ነገር ያለባችሁ ሰዎች ቼክ ዮርሰልፍ ራሳችንን እንመልከት። እናር ፍጹም ነው አላልኩኝም። ችግር ይኖርብናል። ችግር ካለ ግን ስናውቀው ለማረም እንሞክር። ለማረም ስንሞክር በአንድ ቀን ይሻሻላል አይደለም፣ ምናልባት ቀናት፣ ወራት፣ አመታትም ሊፈጅ ይችላል። ግን ቢያንስ መሞከርም አንድ ስቴፕ ነው አንድ ስቴፕ ነው እንጂ እንደዛ ሰውዬ እያወቃችሁ እንትን ላይ ተኝታችሁ፣ ለምሳሌ ሶፋ ላይ በቃ ገና ለገና ፈሳሽ ብሎ ሶፋ ላይ መተኛት ከጀመረ ቢነገረው እንኳን የማይሰማ ከሆነ ይህ ሰውዬ ራሱን ነው ቼክ ማድረግ አለበት። ኦኬ ለካ ጎድቻታለሁ ብሎ መለስ ካለ ኦፍኮርስ ቤት ይሰራል። በጥበብ በማስተዋልም ነው የሚጸናው። አንዳንዴም ማናቃቸው ነገሮችም ይሆናሉ ቤታችንን የሚያፈርሱት። ስለዚህ መለስ ብሎ ራስን ተመልክቶ ሰው የሚልንም አዳምጦ ለፍቅር አጋራችን ወይም ለትዳር አጋራችን የተሻለ ኮንፈርት ዞን ሴፍ ሄቨን እንዳልኩት ይህ ውጥንቅጡ ከበዛበት ዓለም ስራ ከምን ሲመጡ ልክ እኛ ጋር በቃ ራሳቸውን ሆኖ ትኝት እንዲሉ በቃ ራሳቸውን ሆኖ ትንፍስ እንዲሉ ብናረጋቸው የበለጠ ፍቅር ያድጋል ብዬ አስባለሁ። ሀሳብ አስተያየታችሁን እቀበላለሁ። ወዳቸዋለሁ።